ሰላም፣ ሰላም እንዴት ናቸው የዞማና ሽቶ ተከታታዮች? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናቸው ናችሁ ባለሙሉ ተስፋ ነኝ፣ ውድ ተከታታዮች ማለት ነው። ዛሬ ደግሞ እንግዲህ እንደተለመደው የፅናትን ድራማ ተከታታይ ድራማ ይዘን መተንን ማለት ነው፣ አብረን እንቆያለን ማለት ነው። ወደ ቪዲዮ ከመሄድ በፊት ለእህን ቻናል አዲስ ካልሆናችሁ ከታች ያለው ቻል የደውል ምልክት በመንካት በመጫን ሰብስክራይብ፣ ላይክ፣ ሰፖርት ያደርጉ ይዛችሁ አላገባችሁ ወደ ቪዲዮ እንሄዳለን ማለት ነው። ወደ ቪዲዮ ማለቴ በብዛት እዚህ ቤት ሳይሽ ብዬ ነው። አጋጣሚ ነው ነው ወይስ ወይስ ምን? ምናልባት እኔ ቤትሽ መምጣት ስላቆምኩኝ አፍቄሽ የተመለሽ ከሆነ ብዬ ነው። ሳብ ነው የምታስበው እንደማንም። እኔ ራሴም በራሴ መስፈርት ነው የምለው። አዎ አህትና ወንድሜ ከሚደብራችሁ እኔ መሰደብ ይሻለኛል። በእውነቱ በመቅረታችን ሚስት የደብራት ነበር። በቃ በር ላይ ጠብቃሃለሁ። ይሄ እንሂድ። እንደዚህ ደብሮች ነበር እንዲደልሽው። አንቺ ልጅ ግን ቤት ቀይረሽ እንዴ ማለት ማለቴ ማለቴ፣ በብዛት እዚህ ቤት ሳይሽ ነው። በአጋጣሚ ነው ነው ወይስ ወይስ ምን? ምናልባት እኔ ቤትሽ መምጣት ስላለቆምሁ እኔ ናፍቄሽ ነው? ምናልባት ቤትሽ መምጣት ስላቆም ሆኝ እኔን ለማየት እና የመጣሽው እንደማንም ሰው ነው ማስበው? እንደዛ ከሆነ መስፈርትህ ልክ አይደለም፣ ቀይር። እንዴት እኔ በየትኛው ጉዳይ ነው አንተን የምፈልገው? ምናልባት ምን አልከኝ? ሰምተሻል። እኔ የምልህ ግን እኔ የምልህ ግን ያኪሙ ጭቅጭቃ አስቶልሃል እንዴ? ከእኔ ጋር ደረቅ ስለሆንሽ እኮ ነው። አንቺ ማድረቅ ነው የሚመቸኝ። እናም ደረቅ ከሆነ በሄደ በረሃ መድረቅ ትችላለህ። ሰው እኮ የሚፈልገውን ነገር ሲያጣ ነው በረሃ መሄደው። አንተ እኔን እፈልግሻለሁ እያልክ ባልሆነ ምን ችግር አለው? ወደሄ ባልሆነ እኔ ሰው ጠርቻለሁ። ምንም ጨምሮ ነው ሰው አይደለሽም እንዴ? አይ የዛሬ ባልሆን ደስ ይለኝ ነበር ብላ ቀስ ብላ ይወል። ከዚህ በኋላ ኮሰበረትም ሆነ በሶቤላ ብላ አስፈራርታ ትሄዳለች። እንዴ ልጅቷን ምን ሆና ነው? እንዴት አደረክ? እንዴት ዋልክ? ሰኔስ አሁን ነው የወጣችው። እኔ ኩል ቃለ ገዛ ሄጅ ብዬ ሄጅ ነበረ። እኔ እንጃ። ከዚህ ከወጣች ግን ቆየች ወይ ተኝታ ነው የሚሆን? በቃ እና ወደ ቤቷ ሄደ ይሆን እንደ? እንዴ የሰኒ ስልክ አይደል እንዴ? እንጃ። ስለዚህ ወደ ቤቷ ስልኳን ትታ አትሄድም? ወይስ እስኪ ደው ይላት፣ ደው ይላት አብሮ ዛሬ ምን ሆነ? ስልኳ እኮ ከእኔ ጋ ነው። ወይ ካልሆነ ቤት ይቻያታለሁ። ቆይ ልጁ ዛሬ መሆኗን ልጅቷ ምን ብላት ነው እንደዛ ሆነ? ሄደችው። እኔ መጥፎ ነገር አልተናከርኳትም አይደል? እና መሆኗ ነው በጣም እያሰበ ነው ስለ ሰኒ ማለት ነው። በጣም ተጨናንቆና በጣም ለምንድን ነው ግን እንደዚህ የምትሆነው? ከዛ ኬራ ይመጣል ብቻ ግን ስትሄድ ለካን ነበረች እና ምን ይሻላል አውኮ በሰው ስልክ ደውላ ስልክ ና ቀብሎ ያለች እና እና እኔና እፄ ደግሞ የሆነ ቦታ ላይ ነበር ቤሎች መቼም እኔን እዛ ቤት ሄድ አትለይም። ደግሞ የስራ ስልክ በተደጋጋሚ የተደወለላት ነው። እኔ እሷ ቤት እጀማ ሰላሜን አላጣም። ምን ማለት ነው? እኔ ብቻ እኔ ስታይ ጭቅጭቅ ነው የሚታያት። ወይ ካልሆነ እኔ ቀርቸ ወስድላታለሁ። ሰኒ ሰሞኑን እንዳበሯታል። በቃ ሂድ ሳይመሽብህ ሂድ። እሺ ክብሩም መሄድ አልፈለገም። እረ እሱም እኮ ከስራ ደግሞት ነው የመጣው። እየት ነው የምትሄዱት? እኔንም አሳትፎኛል። ቀረን እኮ ለሰኒ ስልኮ ልንሰጣት ነው። እንደዚህም የማቀዳችሁበትማ፣ ከምትቀሩ በቃ ነገር እንሄዳለን። የምትሄድበትን ቦታ ባለ አቅም ጥሩ ቦታ እንደምትሄዱ ያስታውቃል። እኔ ሄዳለሁ በቃ አናጠን ነው ክብሩ? አዎ፣ እህቴ ነው ወንድሜ ከሚደብራችሁ እኔ በወስደው ይሻለኛል። በእውነቱ በመቅረታችን ምስት የደብሯት ነበር። በቃ በር ላይ ጠብቀዋለሁ። የስ ብላ ታቅፋለች ማለት ነው። ወይኔ ጽናት እኔ ውድ እንደዚህ ደብሮሽ ነበር እንዴ? ቢሎ ይላታ ነው ነው ወደ የትም ዛሬ አላስቸግርሽም። ለምን እንዳስጨነቅሽ ነበር። እንደምትፈልጊው እንደዛ አይደለም። ለማንኛውም ምሄድ ልሰጥሽ ነው የመጣሁት። እና ልትሄድ ነው? እና ምነው? ዝናቡ እኮ እየዘነበ ነው። ገና እየጀመረ ስለሆነ ታክሲ ያገኛለሁ። ወይ ጥላይ ልስጥህ? ምነው ዛሬ ሰላማ ሆነሽ ሄዳ፣ ጠረግ በል እኔ ሰኒ፣ የምንለማመጥ አይመስላል አይደለም ዝናብ ለምን መብራቅ አይመጣም? እሺ፣ በቀጠለ ጠላ ውስጪ ድሮ መኮከኔ ቃል እንደማትወጣ ወይ እኔ እኮ ልብስ ለካ ስለሙሩ ሰጥቻታለሁ። በቃ ራስሽን ብቻ ነው ማትረሽ። አሁን ትሄዳለስ ወይስ ትቆያለ? ዝናቡን አልፈራም ብሎ ወጥቶ ይሄዳል። ከዛ ጠርቀም ታረቅበታለች። አሁን እንድለምነው ፈልጎ ነው እንጂ በዚህ ዝናብ አባርቶ ቢሄድ ምን አለ? መልሱ እንደ ምንድን ነው? ክች ክች ክች። እረ ዝናብ ወይለኛ ነው። እስተቢያበራ በዚህ ልቆይ። እድል አንዴ ነው። እሱን ደግሞ አሳልፋል። ስለዚህ ከዚህ የምትቆይ ከሆነ በቅጣት ነው። ያንቺ ችግር ያንቺ ቅጣት ወጥ መስራት ስለሆነ ችግር የለውም ብላት ስቃለች፣ ማለት ነው በቃ ምግብ ሰራተኛ ሼፍ አረጋችሁ እኮ። በእናታችሁ ሰኒ አቤት፣ እኔ ሰርች ባላበላሽ ግን ጾመሽን ልጣት ነበረ። የራሴ በራሴ ቆንጆ ምግብ ሰርች በላ ነበር። በበኮ ሰረት ቤቴ ነው ያለው። ዝናብ ላይ እንዳልጠለ ከሆነልሽ ሞክሬም እኔ ኮለ ነፍሴ ብዬን ያስጠጋው። ምን ያስቃል? ሙርቴ ነው መሰለኝ እኔን እኔን እያየህ መሳቅ አይችል። መቼም እያየሁሽ ከማለቅስ ብስቅ ይሻላል። ወይኔ አንዳንዴ ልጅ ግን እንደ ጸልጅ ያደረግሻና አንተ ሰውዬ ሰርተ ስታበላኝ ልጅ መሰልኩ እንዴ። አቤት አቤት፣ ንዴቷ አፍንጫ ላይ ነች ያለችለች አቤት ሰኒ በቃ ወንድ ሰዎችና ለመቅረብ የምታደርገው ነገር ግን በጣም ብቸኝነት እና በጣም አስቀያሚ የሆነ ነገር እያሳየች ነው እውነት ለመናገር ዝናቡ ኧረ እንደውም አሪፍ ነበረ? እንደት እንደ ካንጋሮ ልጅ እኮ ቅፍ አድርገኝ ነበረው? የኔ እንዴ እኔ የካንጋሮ እናቴ ለምን እንደ ዝናቡ በዚህ ዝናብ መበስበስ እኮ ትርፉ ነው ሶስት? ልክ ነህ። የሶስት ነው አመጣው የነበረ እንደማስብሽ ነው አይደል? እንዴት ሁለቴ ነው የሚመጣሽ ብዬ ነው። አንዴ ከላይ አንዴ ከታች ነው ነው። ዋ እሺ፣ እኔ ቆይ፣ ቁመቴን ለጥቼ አላስረዝመው። ምን ላርግህ? የኔ እናት፣ ስንቶች መለሎች ባንቺ እንደሚቀኑ ባየሽ። ለምን ያው አጭር ስብት ለፍቅር በጣም ለሳናዋ እንደዚህ ቅጥል መታደርገኝ አደርገኝ ስለማምንብሽ ስለመወድሽ ወድሽ እኮ ነው። ኧረ አሁን እኔ ብርዶኛ ተቃቀፈለ ተጣናለ ቆይሽ ክሮ ምን እራት እንደበላ ልጠይቀውና በቃ ሄደሽ ደግሞ እንድካላ ጎረስኩ እንዳት ይመጣና ሲጀመር ለምንድን ነው እንደዚህ አንተ ይሁን እንዳትጨነቂ ነው። ደግሞ ፍቅረኛሞች ብቻቸውን ማደር የለባቸውም። እንደዚህ እየተቃቀፉ መኖር በቃ አሁን ትኩስ ነገር ያዘርም ዝም ብለሽ ቀፍኝ። አልፈልግም፣ በኋላ ተው፣ ብርድ ሆን በል። አየህ፣ ነግሬህ ነበር። ቆይለ ስራለህ ብላ ምሮ ተነስታ ትሄዳለች ማለት ነው። አቤት፣ አቤት፣ እንደዚህ የምትንከባከበ ከሆነማ ሁሌ ነው ዘናማ መታልሽ ብሎ ይላታል። ወይ መሪዬ አይ፣ ድስቱን እየፏቀቀች በላች። ድስቱ ምን አድርግ ነው የምትይው? ልጠበው ብዬ ነው። አፍንጫሽ እየረዘማ ነው። ቀደመ ድስቱ ምግብ አልጣፈጠኝም እያለች አሁን አሁን ድስት መጥረግ መጥረቅ ጀመርሽ። ድስቴን አሳረረህ ነው እንዴ? አሁን አልጠገቡም፣ ጣፍቶኛል። ደግማ ሰራለኝ ማለት ማንን ገደለው? መቼም አይጣፍጥም። ለቴ ባልሆነ ምንም አይልም። ይኸውልሽ ለማንኛውም ዝናቡ አባርቷን ለሄድ በቃ። እሺ፣ እንዴ እደር ምናምን ሳትሄድ ነው እንዴ? ለሄድ አላልክም እንዴ? ስለዚህ ልደር ብልሽ፣ ደግሞ እሸቴ ነበር በቃቻ አቤት ጉድ ጉድ ጉድ እኮ ነው መሆኑ ነው። ዛሬ ስስትም ወይም ዝናብ ስለሆነ እነሱን በእርዷቸው ቤታቸው ገብቶ ይሆናል። ታዛቃለች። ከደከመሽ ግቢ እናተኝ። አረ ምነው የቤት እቃሽን እንዳልወስድብሽ ፈራሽ እንዴ? እኔ በሬን ሳልዘጋ አልተኛ። በቃ እሺ፣ ትንሽ ታገሽኝ። እንቅልፌ በጣም መጥቷል። እሺ፣ ተኛ ስሄድ እቀሰቅስሻለሁ። ውይ፣ በእናትህ ስሄድ ስሄድ ከፈለግ በቃ ስሄድ ተኛ። አረ አይሆንም። ለምን በጠዋት መጣሽ ደግሞ? ማንተኛ አለህልቴ ነው። በቃ አሁን ልብስ አመጣላለሁ። አርፋ ሲተኛ ወይስ በግርቴ ዝናብ እኮ ነው። ያሁል ገብቼ የሚለበስ ልብስ አመጣላለሁ። ደሞ መኝታ ቤቴ ር ብትል ዋ! እሺ ሌላስ መንኮራፋት አይቻልም። ሌላው ደግሞ በምንም ታምር ወደ መኝታ ቤቴ ልትመጣ እንዳትሞክር፣ መጥረቢያ ነው የምተኛው። በህልሜ ነፍሰ ገዳይ ነኝ፣ ለዛ ነው እሺ በቃ ሄጂ። እንቅልፍሽ ተኝቶ ገሎ ሳይጠልሽ ደህና ደናደር ደግሞ ህጎች እንዳትረሻስ። ወይ ጉድ! ምን አይነት ባህሪ ያላት ልጅ ናት ብሎ ምስጥ ብሎ ያያታን ማለት ነው። ሰኒና የቅሩም ግን እንደው አጣቸው አቅጣጫቸው አቅጣጫው የሚፋቀሩ ይመስል እኔ እንጃ። ሰኒኮ ለሰው መታዘን መስኪል ልጅ ናት፣ ወይ እራሷን እንዳደገኛና እንዳለኛ ሰው የምታይልሽ ናት እንጂ በጣም ልጅቷ የዋህና መስኪልሽ ናት እንዴት ነበር አዳር ስለምንድን ነው እየጠይቃችሁ ያላችሁት እንዴ እዛ ቤት እኮ ማሳደር በጣም ከባድ ነው እንዴው ምን ተዛ ላይ መሰላችሁ ምን ተዛ ላይ ሌሊት በጣክ ወደ ክፍሌ ብትመጣ ኮመንት አስተያየት መጥረቢያ ይዤ ነው ማለት ነው ለምን ብይጠይቃታል መጥረቢያ ደግሞ ለምን እንደሆነ በቀጣይ የነፍሰ ገዳይ ነው ያተለኝ። ሰኔ ይመጣል ብላለች። ወደ ውስጥ ገባ። በኛ አሁን እኮ ሰላም ተፈጥሯል። እንደዛ ነው ብለ ነው። እና ምን ልትል ነው? አረግ ምን አስባ እንዲሆን አላ